በምትፈልገው አቆራረጥ ቆርጦ በአምስት ደቂቃ ውስጥ ከነ ፀጉር ያስረክባል። አባቱ ስድታር። ታዲያ ፀጉር ቆራጩ ከኢትዮጵያ ልትመጣ ነበር እንዴ? ኤክስኪዩዝስ ቻው። ስለዚህ እንደዚህ ፕሮግራም ላይ እንትን የሚሉ እንደዚህ ናቸው፣ ተፈላጊ እየሆኑ የሚመጡት በቃ። ይሄ አሁን ወደፊት በቃ በነሱ እያስገቡን እያስገቡን እያስገቡን ስንሄድ እኔ እና እናንተ እንትና ምንድን ናት እንትና ምንድን ነው ምናምን ታሪክ ስናጠና ነው። ኧረ ይቅርታ አድርግልኝ አባቴ እኔ በጣም ብዙ ጊዜ ኦንላይን ነው የማጠፋው። በነገራችን ላይ አሁን እናንተ ባጠፋ ኦንላይን ላይ ነኝ። ኦንላይን ላይ ሆኜ እከታተላቸዋለሁ። ኔክስት የትኛው ላይ ነው እንትን የሚለው። ምክንያቱም አዳዲስ ነገሮች በመጡ ቁጥር እነሱ ላይ ስትገባ ብድቅ ትላለህ። ምክንያቱም የመጀመሪያው የመጀመሪያው ተጠቃሚ አንተ ነው የምትሆነው። አባቱ ስንት ገንዘብ የምትሰራባቸው የኦንላይን ሜኪንግ አለው አሉ። እነሱን ጉግል ስታደርጋቱል ምን አጨቃጭ አንተ ስለ እንትና ስለ እሷ ስለዛ ስለ ምን አጨቃጭቅ እንደ ኤክስኪውዝ ሚ ለዛው ምን ረብስማ እንዳታስቡ እንዳታስቡ። እኔ እኔ ኢትዮጵያ ውስጥ አሁን ምን ኢትዮጵያ ውስጥ አሁን ዜና ራሱ እንደማልሰማ ኢትዮጵያ ዜና በነገራቸው ስክሮስ አደረግ ምናምን አልፎ አልፎ

አኬ በአንድ ገደል ውስጥ የሚገኙ እንቁራሪት ነበሩ። እሱ ነው እንዴ? ውድድር አደረጉ ካሉበት ገደል ለመውጣት። ይሱ አንተ ሜኪዩር ሜዲካል እንትን እሱ ነው እንዴ የምታወራኛው? ኬን እንጃ አልገባኝም። ከዛም ውድድሩ ሲጀመር ወጥታ አንዷ ስሰማ ወጥታ አሸነፈች። አሁን እሱ ለአንተ የእንትናችን ይለያል። የሚያስደስታችን አሁን ለምሳሌ ማለት ነው ለምሳሌ እንደራችሁ ለምሳሌ ሲ ጨዋታ ጨዋታን ያነሳዋል። አሁን ለምሳሌ ጌም በጣም ይመቸዋል አለ አንዳንዱ ቁማር ይመቸዋል። እንደ እንደንትን ነው እንደ እንትናችን ለምሳሌ የቲክቶክ ላይ ራሱ የምንከታተለው አይነት ይለያያል። በነገራችን ቲክቶክ፣ ጉግል ምናምን ምናምን ጉግል አድርገህ ስትመጣ ቲክቶክ ላይ ስትገባ ጉግል ያደረገውን ቲክቶክ ላይ ያመጣላል። ቲክቶክ አድርገህ ደግሞ ወተ ኢንስተግራም ስትገባ ለምን? ስራቸው ይሄ ነው አንተ ጉግል ያደረግከውን፣ ያውቁታል ወደአሁኑ መልእክት ሲግናል ይልካል። ለማን አለው። ስለዚህ በዛ በፍላጎት መሰረት በአንተ ፍላጎት መሰረት ይመጣል። በተለይ ኢንስታግራም ጉግል ጂሜል ምናምን ልክ ከጉግል አድርገች ጨርሰ ኢንስታግራም ስትክመታ ለምሳሌ ፕሮቲን እኔ ስፖርተኛ ስለሆ ለምሳሌ ዳይት ፕሮቲኖች ምንድን ነው ምናምን ወይ ሬሲፒ ብዬ ሬሲፒ ጽፌ ስመጣ ኢንስትግራም ድርቅ ያደርግልኛል። ላይክ እንትን ላይ እኔ ምን አለ አዲስ ነገር አለ ብዬ ሳይ አንተ ላይ የሚመጡ አሉ አይደል? ልክ በእንደሱ ማለት ነው። እንደ ሰው እንደ ምርጫው ነው። አንተ የእንቁራሪቱ እንትን አስገርመው ነው። ይመች። ለማንኛውም የእንቁራሪቱ ነገራችን ላይ ዛሬ የሮጣችኋላችሁ እንዴ? ነው የሮጠ ሰው እስኪ የሮጠ ሰው አዎ፣ ስለዚህ በዓላማሽ ማንንም አለመስማት ይጠቅማል ማለት ነው። እሺ፣ ሜዲኪር ሜዲካል ኢንፎ ሴንተር። በዓላማ መጽናት በጣም አልሰማውም። ዮርዲ ዛሬ እሳት ጎመራ፣ ፈነዳ፣ ኤርታሌ ላይ እኔ አልሰማው። እሺ፣ ወርቋጋል፣ ዝርዝር ልላክል። አይ፣ እነግርሃለሁ። አሁን ልንገርህ፣ አሁን ልንገርህና ምን እንደምትፈልግ ትነግረኛለን። የወርቅ ዋጋ 24 ካራት 147 ዶላር፣ 22 ካራት 137 ዶላር፣ 21 ካራቱ 132 ዶላር ነው። 18 ካራቱ 123 ዶላር ነው። ሜኪንግ ሜኪንግ ቻርጅ ጨመርበታል። አያች እስካሁን ድረስ ሰላም ውለን ውለን አንድ ነገር ልጠይቃችሁ ያገሬ ሰው፣ ምቀኝነታችን፣ ተንኮለኝነታችን ሰው እንዲሰራ ለመፈለጋችን፣ እባካችሁ ምንም ብትሉ ምንም እኛ ከመስራት ያ ሰው ከመስራት ከማደግ ወደ ኋላ የለም። ምክንያቱም እግዚአብሔር ያለለትን እንጀራ አንተ አንተ የራስህን እንጀራ ነው የምትቆረጥመው። አንተኛውም፣ ሁሉም ማለት ነው። አንተ ውጣልኝ አረጨንቆኛል የምትለው በእናትህ ቢዝነስ ላይ ነው። ውጣ። ሁሉ ጊዜ ሜት እንደተደረከ አይደብርህም? ስለዚህ ልክ እንደዚህ ይላል። በቃ አላርለ ልክ ልክ እንደዚህ ማለት ቢዝነስ ላይ ስለ ቢዝነስ ሳወራ እባካችሁ ባታቆራፍዱ ጥሩ ነው። ምክንያቱም ይሄ የራሴ ፔጅ ስለሆነ የራሴ ፔጅ ላይ ነዋል ሰው ላይ መጥቼ እንትን አላልኩም ማለት፣ አትሊስት የራሴ ፔጅ ላይ ስለሆነ የራሴ ፔጅ ስለሆነ በቃ ብላችሁ እልፍ ማለት ይቻላል። እሺ፣ ማለፍ ትችላላችሁ። ለዚህ ብዬ ነው እንጂ ሌላ ነገር አይደለም። እና ሰው ደግሞ ካልሰራ እንትን አይልም። ሲሆን እንደውም ሲሆን ሰው ሲሰራ ማበረታታት አይዟችሁ ማለት፣ ሴት ልጅ ደግሞ ጠንክራ በራሷ ስትቆም ቆም አይዞሽ እንደማለት። እንደገና ሌላ የወንድ ድጋፍ እንድፈልግ የወንድ አሁን የወንድ ከእኔ እኔ እናሱ ተጋግዘን መሄድ ስንችል በሱ ብቻ ጥገኛ እንደሆን አታድርጉኝ። አትሊስት እንኳ እንደዚህ ብዬ በግሬ ቱርቱር ብዬ ለመቆም ስታተር እንትን ማለት ነው። እንዲሁም ጓደኛ ከሚወድልኝ ነገር እንደሆን ታውቃላችሁ፣ ዲኒ ደህና ይለኛል አይ ምን ችግር የለውም ምናምን ስለው ይገርመዋል። በቃ ማለት በጣም ይገርመኛል ይለኛል። ብዙም አያወራም ግን ይሄኛው እዚኛው ላይ ይገርመኛል። አንቺ እንደዚህ አትይም ምናምን በቃ ያኔ ብቻ ነው የደበረኝ። እዛ ሰዓት ላይ የደበረኝ ሰዓት ላይ ብቻ ነው እፈልግሃለሁ ስለ ምንድን ነው ምናምን ሲለኝ፣ በጣም ፈልጋል። ቶሎ ስራውን ሁሉ አስጥቼው ነው የመጣው እና አብሮኝ እንዲሁ ቆይ፣ በቃ ሁለት ቀን ምናምን እንዳትሄድ አልኩት። ለምን ሲል በቃ ከዛ ስነግረው በቃ ምናምን ብሎ የስክሊፍ አውጥቶ አወጣን ምናምን እንትን አለን። የዛን እኔ ብቻ ነው የፈለኩት። በቃ እና እንደዛ ቢሆን ይለኛል። አሁን እንደዛ ብትፈልጊ አሪፍ ነው ምናምን ይላል። እና ይሁን ግን ማለት በቃ ያኔ ዋ ይላል እና ብቅ መስማት አለ እንትን ኢንተርኔቲን አቆምኩኝ ምናምን ከሱ ጋር ብቻ እንትን በቃ ቀላል በቃ ይሁና እንትን ብዬ እሱን፣ በመኖረው በጣም በጣም በጣም እግዚአብሔር ይመስገን፣ እግዚአብሔር በኋላ ማለት ነው። እና ልክ በዚህ መልኩ ሴት ልጅ እራሷን ችላ ስትንቀሳቀስ፣ ሴት ልጅ እንትን ስትል፣ እኔ ደግሞ እንፈሳ አድርጌ ነው። ቀላል አይደለም፣ እንደምታስቡት አይደለም። እዚህ እና የሆን የሆነን እንትኖች እንትን ይልባቸዋል። እሺ። የወርቁ ዋጋ መቶ አርባ ሰባት ምናምን ያልኩ የሜኪንግ የሚባል አለ። እንትን ላይ እኮ ለምሳሌ ጉግል ላይ ቴንክ ዩ ኦርዲ ጉግል ላይ መግባት ትችላለህ። ጉግል ላይ አሁን ጉግል ላይ ገብተህ ላይቭ ጎልድ ፕራይስ ብትለይ ያመጣልሃል። የጋልፍ ኒውስ የሚም ጋልፍ ኒውስ ዶት ካም ላይ የጎልድ ፎሬክስ ብለ እሱ መግባት ይችላል፣ ግን ሜኪውር ሜዲካል እኔ አሁን እንትን እንትን ምለው ማለት ነው። እዚህ አሁን ልክነ ግን እዚህ የምንገናኘው በጣም እንደ ኢትዮጵያ አይደለም። ይገርመኝ ማለት ነው። እንደ ኢትዮጵያ አይደለም። ኢትዮጵያ እኔ ብዙ ሰው አገኛለሁ። ኢትዮጵያ ሲሆን ሰዓቱም በቂ ሰዓት አለ። በጣም በጣም በጣም በቂ ሰዓት፣ የመገናኛ ሰዓት ምናምን እንደው ውህ ብለን ሰዓቱ ወይድም ዲቀኑ ወይድም እንዴ ማይገፋ ቀን እያለን ማለት እንደው ስፖንሰር ልንፈልግ ወይም ደግሞ ስፖንሰር ፕሮፖዛል ልናቀርብ ስፖንሰር የስፖንሰራችን ምናምን ልናወራ ያው የሬዲዮና የቴሌቪዥን ሰራ ልመና ነው፣ በነገራችን ላይ ልጋራ